ወደ ምርመራ ማዕከል የሚሄደው ስታመም ነው። በታመምኩም ጊዜ ካለው የኢኮኖሚ ሾርቴጅ አኳያ በጣም ተጨናንቀሽ ወይም ተበድረሽ ካልሆነ በስተቀር በአብላጫው እቤትሽ ሆነሽ የምታመሚበትና ከአሁን አሁን ይተወኛል በሚል በትዕግስት ህመሙን በመቻል የሚታለፍበትም ወቅት አለ። አልጋ ላይ ከወደቅም በኋላ ነው ህክምና ነው የምናስበው። አልጋ ላይ ከመውደቃችን በፊት ለመታከም ማናችንም ዝግጁ አይደለንም አላውቅም የወጪም ፍርሃት ይሁን አለዛም ደግሞ ልምዱ አለመኖር ይሄ እንደ ማህበረሰብ ቀድሞ የጤና ምርመራ ከማድረግ ይልቅ በበሽታ ከተያዙ በኋላ ወደ ጤና ተቋም ማምራት የተለመደ ተግባር ነው እንዲህ ባለው ልምድ ሰዎች ዘግተው ወደ ህክምና መሄዳቸው ለከፋ ጉዳትም ሊዳረጉ ይችላሉ በተለይም ተላላፊ ያልሆኑ በሽታዎች በቅድመ ምርመራ የሚለዩ በመሆናቸው አስቀድመው ምንም አይነት ምልክት አያሳዩም። ይህም ታማሚው በሽታውን ሳያውቀው ስር እንዲሰድ ያደርገዋል። እንዲህ ያለውን ልምድ ለመቅረፍና በሽታን ቀድሞ ለመከላከል ጥሩነሽ ቤጂንግ አጠቃላይ ሆስፒታል ነፃ የቅድመ ምርመራ አገልግሎት እየሰጠ ይገኛል። ስክሪኒንግ ስራዎችን ነው የምንሰራቸው ከ14 በላይ ስክሪኒንጎችን በክረምት እየሰራን ነበረ። አሁን ደግሞ በቋሚነት አሁን ያለንበት የሃይፐርቴንሽን፣ የስኳር፣ የግፊት፣ የቲቪ፣ የሳምባ ካንሰር፣ የጡት ካንሰር፣ የሰርቫይካል ካንሰር እንዲሁም ደግሞ ሌሎችን የኤች አይቪ፣ እነዚህን አገልግሎቶችን እየሰጠን እንገኛለን። የተለያዩ ካምፔኖች ወይንም ደግሞ ሰዎች በተለያዩ ምክንያቶች ለማሳከም ሌሎችን ለማሳከም ጭምር ወደ ሆስፒታላችን ሲመጡ፣ እንዲሁም በሌሎች ፕሮግራሞች ስናገኛቸው ሰዎች ቀድሞ ስለ ጤና ሁኔታቸው እንዲያውቁ ከጥቃቅን የተለያዩ ቫይታል ሴን የምንላቸው ግፊታቸውን ከመለካት የልብ ምታቸውን ከማየት ጀምሮ ቀላል የሆኑ በጥቂት ደቂቃዎች ሊሰሩ የሚችሉ ከእጅ ከሚወሰዱ ቴስት የሚደረጉ የደም የስኳር መጠንን ጭምር ቅድመ ምርመራ እናደርጋለን ማለት ነው። ይህን ስናደርግ ደግሞ አንዳንዶች ሳያውቁ ምንም ምልክት ሳይኖራቸው ስኳራቸው ወይም ግፊታቸውም ከፍ ብሎ ሊገኝ ይችላል ማለት ነው። እነኚህ ሰዎች ሲገኙ የመጀመሪያው የምናደርገው ነገር ምንድን ነው? ግንዛቤ ማስጨበጥ ነው። ምክንያቱም አንዱ ወሳኙ ነገር ሰዎች ስለ ጤናቸው ሲረዱ ይሄ ከፍ ያለው ነገር ጉዳቱ ምን እንደሆነ፣ ምንስ መደረግ እንደሚችል፣ ምን አይነት ሕክምናም እንደሚደረግ ማወቃቸው በጣም ጠቃሚ ነገር ስለሆነ የግንዛቤ ማስጨበጥ ስራ እንሰራለን። እዚህ እናስጀምራቸዋለን ክትትል እንዲኖራቸው እዚህ እናደርጋለን። እዚህ እንኳን መከታተል ማይችሉ ከሆነ አቅራቢያቸው ወደሚገኝ ጤና ተቋም ያለውን ሁኔታ ጽፈን አስረድተን በሪፈር ወደታች ልከን ያን የሚያስፈልገውን ሕክምናና ክትትል እንዲያገኙ እናደርጋለን። በሆስፒታሉ ነፃ የቅድመ ምርመራ ሲያደርጉ ያገኘናቸው የማህበረሰብ ክፍሎች ወደ ሆስፒታሉ የሄዱት ቤተሰብ ለማስታመም ነበር። በሆስፒታሉ ግቢ ውስጥ ነፃ የቅድመ ምርመራ ለማንኛውም ሰው እንደሚሰጥ ከጤና ባለሙያዎች ይነገራቸዋል። በዚህም የቅድመ ምርመራው ተጠቃሚ ሆነዋል። የጭንቅ ጊዜ ነው የምንመጣው፣ ግን በደህና ጊዜ መጥተን እንደዚህ ብንታይ ጥሩ ነው። እኔ አሁን ተማሚ ቤተሰብ ለመጠየቅ ነው የመጣ በሽተኛ እግረ መንገዴ ስጠይቀኝ ደስ አለኝ። ለምን አላወቅኩም እንደዚህ መሆኑ። ስለዚህ ጥሩ ነገር ነው። እንኳን ስ በነጻ ተገኝቶ አይደለም አደለም። ክፍያውም አነስ ያለ ክፍያ ሆኖም የመንግስት ነው። የተሻለ መድኃኒት የሚገኘው ማተሪያሎች የሚገኙ የመንግስት ነው። ብዬን ማም ነው ደሜን ለመለካት ወስኜ ደም ለመታየት ወደዚህ ቦታ ላይ መጣሁኝ እና ቀጣይም ስኳር እታያለሁ ብያለሁኝ። እስካሁን የነበረው ጥሩ ነበረ ግን አሁን ደሜን ታይቻለው። በጣም ደስ ብሎኛል። ሌላውን ሰው እንደኔ በሄደበት አጋጣሚ የራሱን ጤናውን ቢከታተል ለተጨማሪ ወጪ ሳይጋለጥ አደጋ ላይም ሳይወድቅ ሊድን የሚችልበት አጋጣሚ ያለ ብዬ አስባለሁ። ሆስፒታሉ ነጻ የቅድመ ምርመራ አገልግሎትን ለማህበረሰቡ ተደራሽ ማድረግ ከጀመረ አራት ዓመት ሆኖታል። በሆስፒታሉ ግቢ ውስጥ ከሚሰጠው ነጻ የቅድመ ምርመራ በተጨማሪ ወደ ማህበረሰቡ በመሄድና በተለይም የሕክምና ተደራሽነት በሌለባቸው ተቋማት ነጻ አገልግሎቱን እስከ መስጠት እየደረሰ ነው። ትምህርት ቤቶች ላይ ሰጥተን እናቃለን። ለህፃናቶቹ አረጋውያን የምናገኝበት ለምሳሌ መቄዶኒያ በአቡል ኸይር ሰንሻይን የአረጋውያን መኖሪያ እነዚህ እነዚህ ቦታዎች ላይ በፈቃደኝነት ሂደን ሰርተናል። ክፍለ ከተማዎች ላይ፣ መንገድ ዳር ገበያ ቦታዎች ላይ እንዲሁም ደግሞ ሴቶችና ህፃናት የሚገኙበትን ደግሞ ሞር የጡትና የሰርቫይከል ካንሰርን ተደራሽ ለማድረግ ለነገዋ ሰርተን እናቃለን። የቀድሞ አለመመርመር ተጎጂው ላይ ከሚያደርሰው የከፋ የጤና ጉዳት ባለፈ አስታማሚ ላይም ከፍተኛ ጫና ይፈጥራል። በጤና ተቋማት ላይም የሚፈጥረው ጫናም እንዲሁ መጠነ ሰፊ ነው። ያሉንን ውስን አቅሞች ወይም ደግሞ ሪሶርሶችን በጣም የታመመን ስር የሰደደ ችግር ያለበትን ሰው እያከሙ ለአንድ ግለሰብ ብቻ ብዙ ሺህ ገንዘቦችን በየአመቱ ከማውጣት ይልቅ ቀድመን ነገሩ ስር ሳይሰድ ስናክም ከሀገርም ከኢኮኖሚ አንጻር ወይንም ደግሞ ፕሮዳክቲቭ የሆነ ሰውን ገና ጉልበት ያለው ብዙ ሰርቶ አገር በጣም ብዙ ወጣት አላት ይባላል። ወጣት ብዙ ነገር ማምረት የሚችልን ብዙ እድገት ማምጣት የሚችልን ቀድመን ለበሽታ እንዳናጣ ያደርጋል ማለት ነው። ለሀገርም ስናየው ይሄ ከግለሰብ አንስቶ እስከ ሀገር ድረስ የጎላ ጥቅም ያለው ነገር ነው ማለት ነው። የትኛውም ሰው ምንም አይነት ምልክት ሳይጠብቅ የጤናውን ሁኔታ ተመርምሮ ማረጋገጥ ባህል ሊሆን እንደሚገባ የጤና ባለሙያዎቹ ይመክራሉ።